እኔ አንዴ አይደለም ሁለቴ አይደለም ከመቶ በላይ ተናግሬ ያለውኝ፣ እውነቴን ነው የምላችሁ። ከመቶ በላይ ተናግሬ ያለውኝ፣ ከዚህ በፊት ካስታወሳችሁ አንድ ሰሊማ የምትባል ልጅ የሃይሚን ክብር ስለነካች ፎቶ እንደ ዝለጥፌ ሰርቼ ነበረ። አሁን ላይ ይቅርሳ እኔ ባላጠፋሁት ነገር ነው፣ እና ፎቶዬን አጥፊ እያለች ነበረ እና አጠፋለሁ አላጠፋምም የሚለውን መልስ እዚ ጋ አልመልሰም። ነገር ግን ስለዚችኛ እንቁራሬት ስለወራ ነው የመጣሁት ስለ እርሶ። እርሶ ሴትዮ አይከበሩም እንዴ? ክብር የለውትም እንዴ? ክብር ምን እንደሆነ አያውቁም እንዴ? እናት ምንትል መሰላችሁ፣ የሆነ ጊዜ ምናለች መሰላችሁ ስትመክረኝ። እናት ለልጇ ግድ የሆነ ነገር መምከር አለባት አይደለም? ልጅ አለች፣ በእድሜሽ መጠቀም አለብሽ፣ በእድሜሽ ማግባት አለብሽ፣ በእድሜሽ መውለድ አለብሽ የሆነ ደረጃ ላይ ስትደርሺ ደግሞ በቃ የሆነ የምትናገረው ነገር ራሱ ለይተሽ ማወቅ አለብሽ መከበር አለብሽ ምናምን ነገር ትለይ ነበረ እና ይቺ ሴትዮ አሁን በእድሜዋ አልተጠቀመችበትም፣ አልወለደችም። እንደ ሀይሚ በዚህ እድሜዋ ቢዝነስ አልሰራችም። እንደ ሀይሚ በዚህ እድሜዋ አልተማረችም። እንደ ሀይሚ በዚህ እድሜዋ እውቀት የላትም። ባዶ ቆፍ ሆነች ቁጭ ብላ፣ እንደ ሀይሚ አይነት ልጆቿን ትክታክሌ ለጥፋት ትረግማለ፣ ትሳደባለ፣ ቅሌታ፣ ወራዳ። ምን ሆነች ነው አንቺ ሀይሚ ላይ አፍሽን የምትከፍችው? ክፍታም እባቡ አንቺ ነሽ፣ ምናምን ምናምን አንቺ ነሽ ጥፋተኛ፣ የሰው ትዳር አበላሽሽ ምናምን። ሃይሜ ማንን ትዳር ነው ያበላሸችው? ዳኒና ሶሲ የራሳቸውን ትዳር በራሳቸው እጅ ነው ያፈረሱት። ሶሲም ስትል ከሰከስ፣ ዳኒም ተናደደ። ብሩኬንና ሃይሜን አሪፍ አድርጎ አጣላ፣ ከሶሲ ጋር ሆኖ ማለት ነው። ሶሲን በመሀል ታረቃት፣ ፒስ ፈጠራት። ከዛ ተባበሪ፣ እነዚህን ልጆች አናደውኛል ሶ እንበጥብጣቸው ቡሩኬንና ሃይሜን አሉ። በጠበጧቸው፣ እንደ በሶ በጠበጧቸው። እናንተ ግን እኔ በጣም የገረመኝና ያሳዘነኝን ነገር ንገራችሁ ክርስቶስን፣ የሃይሜንና የቡሩኬን ፎቶ ተሸክመው ፕሮፋይል ላይ አድርገው ማለት ነው። አው ይቺ ስትሳደብ ትክክል ነሽ ብሩኬኒ ሚስኪን እያሉ ይሄ የሚያለቅስ የቻይና ሙጅ ይልካሉ ስለሰቀላችሁት ፎቶ እንኳን ሼም የያዛችሁ ስለሰቀላችሁት ፎቶ ሼም የያዛችሁ ሌላውን ነገር ተዉትና በጣም አስመሳይ ሰዎች አላችሁ ለምን ታስመስላላችሁ ለምን አንቺ ቅርፊታም ማለት ነው። የጋሽዬ ልጆች መናገር ሞራን የለሽም። የጋሽዬ ልጆች የስራ ሰዎች ናቸው። ልክ እንደ ወንድሞችሽ አንቺ ማስመሳይ ነሽ፣ እባብ ነሽ ምናምን ብለሽ እየሰደብሻት ነበረ። ቅርፊት ደግሞ ቅንድቤን ተቀንድብ ያለው ምናምን ነገር አላለችም። እንዲህ ድንቄም ቅንድብ! ሲጀመር ቅንድቤ ተለብሽ ይህ አጥንትሽ ግጥት ቁጭ ብሎ ምናምን ነገር በቃ ምግብ ራሱ በልተሽ አታቂም። በአይነሽ አይተሽ አታቂም። አይነሽን እንደስ እንዲ በቃ ጎርጉዷል እኮ እንደ የምንድን ነው ይሄ? ውሃ ውሃ ተጠራቅሞበት ተጠራቅሞበት የሆነ ቦታ ላይ ከዛ ሙቀት ሲሆን ውሃ ጥፍት የሚልበት ጎርጓዳ ቦታ አላ ያንቺም አይን እንደዛ ማለት ነው። ጠፍቷል ነገር ተጠራቅሞበት ተጠራቅሞበት ከዛ ልክ አሁን ወደ እርጅና ሰፈር ስትሄጅ አይነሽ እንዳለ ሙጥጣ አለ ተጎረጎደ ማለት ነው። ሰይጣን፣ ዲያብሎስ አንቺ፣ እንዴት ነው እህት ልጅሽን የምትሰድቡ? እዚ ጋር ሶስት ሴትዮ ምንድን ነው ልጆትን የሚሰድቡት? አሁን ይቅርታ፣ የፎቶ አንስተሽ አንሽልኝ እያልሽ ልክ እንደ ሴሊማ ትመጫለሽን? ቦክስ በአናትሽ ተተከይ። አላነሳ አላነሳ። ውዶቼ፣ ሀይሜን እንደዚህ የሚሰሩ ሰዎች እንደዚህ ላጥፈው፣ ፎቷቸውን ብቻ ላኩ። ሴት ልጅ ነች። ምን አደረገች? ይቺ ልጅ ጠንካራ ናት። ለምን እኛም ሴት ነን። ለምንድነው ነው እንደዚህ የምናደርጋት? ምን አጠፋች? ጥፋቷ ምንድን ነው? ጥፋት ቢኖርባትም እኮ እኛ እንሰድባታለን፣ እኛ ልክ አይደለሽም እንላታለን። ነገር ግን ልክ ነች። ትናንትና ያንን ስልኳን ስልክ በመመለሷ በጣም ተናዳችኋል። እንዲህ ለምን ልመልስ እንዳለች እኮ እራሱ አልረዳችሁትም። እራሳችሁ በራሳችሁ አፍ ስልክ ብሩክ የገዛልሽ ጠገብሽ ምናምን ነገር አላችኋት። እሱ እኮ ወዶና ፈቅዶ ሰፕራይዝ ነው ያደረገ። ሰፕራይዝ አታቁም እንዴ? ሳታቁት የሚደረግላችሁ ማለት ነው። እናንተ ሳታቁት የሚደረግላችሁ አንድ ሰው ፈልጎ የሚያደርግላችሁ ነገር ማለት ነው ሰፕራይዝ። ድንቁርቁር ሁላ ማለት ነው። ምን ሆናችሁን የምትደናቆሩት? ሲጀመር ሃይሚ ማለት ነው፣ ከማንንም ምንም ነገር አልፈልግም ለራሴ ብቁ ነኝ። አረ ለራስሽ ብቻ አይደለም ሃይሚዬ ለሌላም ሰው ተተርፊያለሽ፣ የኔ አንበሳ። ከማንንም በላይ ከፍ እኮ ያልሽለሽ እግዚአብሔር ከዚህም በላይ ከፍ ያደርግሻል ገና ማለት ነው። እና እናውቃለን አይደለም፣ ለራች ለሰው ምንድምትርፊ ጠንቅቀን የምናውቅ ሰዎች እናውቃለን። ነገር ግን እንደነዚህ አይነቶቹ የሰው ማንነት የማይገባቸው ልክ እድሜ ልካቸውን ሰውን ያዋረዱ የመሰሉ እራሳቸው በመላሳቸው የወረዱ እንደዚች አይነቷ ባልቴት ልጇን ለጥፋ ቁጭ ብላ ትሳደባለች። ስልክሽን እንዲህ አሁን ይሄ መቁረቢያሽ ሰዓት ነው ወደ አምላክ መሄድሽ መሄጃሽ ሰዓት ነው ለምን አትጸልይም ለምን ከአምላክሽ ጋር አትነጋገርም ቅሌታም ቁጭ ብለሽ ሰምትሳደቢ ማለት ነው እንዴ እኔ እኮ አሁን እዚ ጋር ዝም ብዬ የምለፈልፈው ሰላሳ እስከምገባ ድረስ ነው እድሜ ከዛ በኋላ አፌን እሰፈስባለሁኝ ከልጆች ጋር ወርጄ አልተዳደበም። አሁን ግን ገና ሰላሳ ስላልገባኝ እንደፈለኩኝ በራሴ ስልክ እንደፈለኩኝ መሆን እችላለሁ። ማህበረሰብን አልንካ፣ ህዝብን፣ እምነትን አልንካ እንጂ ከዛ ውጪ እንደዚህ በጠንካራ ሴት ላይ ስለሚታደርጉት ነገር ተንከሴስ ነገር የግል ሀሳቤን እሰጣለሁ። እንደ ሴትነቴ ስለሚያማኝ ማለት ነው። ተረዳችሁኝ ይመስለኛል። የተረዳችሁኝ ትረዱኛላችሁ። ሶ ሀይሚ ምንም ጥፋት የለባትም። ሀይሚን ሊያስከብራት የሚችለው ብሩኬ ነው። ብሩኬ አስናቃት። በእንደናንተ አይነት ባልቴቶች እንድትሰደብ ያደረጋት ብሩኬ ነው። ህይወቴ ምርቅርሴ፣ ምርቅርሴ እያለ በአፉ ይለፈልፋል። በተግባር ዜሮ ዜሮ ወንድ ድነቱን በተግባር እንኳን አላሳየም። እንደናንተ አይነቶቹ ባልቴቶች አፋቸውን እንድትከፍቱባት አደረገ። ብሩኬ ሀይሜናት ትንኳት። እሷ ኮ የህይወቴ ቁልፍ ብሏት አልነበረ? የህይወቴ ቁልፍ ናት እሷን ተውልኝ ብሎ ቢናገር ኖሮ እንደናንተ አይነቱ ልጋጋም አሁን ዘግቶ ይቀመጥ ነበረ። እናንተ ስትሳደቡ ቪዲዮ ሰርታችሁ ስፖስቶ ላይክ ያደርጋል። የእሱን ፎቶ ተሸክማችሁ ሀይሚን ስትሰድቧት ብሩኬ ላይክ ያደርጋል። እዛ ጋ ማለት ነው። ይሁ እንግዲህ ምን አይነት ወንድ እንደሆነ በሀይሚ አጠገብ ያለው። ሌላው ነገር ደግሞ የሰማት ነገር አለ፣ እነግራችኋለሁ በሰፊው ማለት ነው በደንብ ከሁለት ሰው ሰምቻለኝ። ከሶስት ሰው ስሰማ መጥቼ እነግራችኋለሁ። ምን አገባኝ? እኔ እናገራለሁኝ። ሀይሚ እቃቃ መጫወቻ አይደለችም። በሰፊ ነው የምነግራችሁ። አዎ ቡርኬ ሀይሚን እስከሚያስከብራት ድረስ በስነ ስርአቱ አትንኳት። የኔናት እስከሚል ድረስ አወራለሁ እንደፈለ